ጦሩ ለቆ ወጣ። መከላከያ በይፋ እርምጃ መውሰድ ጀመረ። አየር ኃይል እንደ ዛቱ አደረገው። የህወሓት ኃይል በድሮን ተደበደበ። የድሮኑ ጥቃት የአስደነግጣቸው ታደሰ ወረዳ ፈገፈጉ። ህውሀት ቡድን ጥቅምት 26 ቀን በአፋር ክልል መጋለ ወረዳ የፈጸመው ትንኮሳ የሚቃወም ሰልፍ መካሄዱን የክልሉ ኮሚኒኬሽን ቢሮ ማስታወቁን ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ አካላት በአንጋፋው የህውሃት ቡድን ጥቅምት 26 ቀን በአፋር ክልል መጋለያ ወረዳ የፈጸመውን ትንኮሳ የሚቃወም ሰልፍ መካሄዱን የክልሉ ኮሚኒኬሽን ቢሮ አስታወቀ። ዛሬ ከማለዳ ጀምሮ የአፋር ክልል ሰሜናዊ ዞን የመጋለያ ወረዳ ነዋሪዎች የሰሞኑን የህውሃት ቡድንን ትንኮሳ በመቃወም ሰላማዊ ሰልፍ አካሂደዋል። የአፋር ክልላዊ መንግስት ኮሚኒኬሽን ቢሮ በዛሬው ዕለት በማህበራዊ ትስስር ገጹ እንዳሰፈረው የወረዳው ህዝብ ትንኮሳውን አውግዘዋል። ባለፈው ሳምንት ጥቅምት 26 ቀን 2018 የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የህወሓት ቡድን በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን በሞርታርና ብዙ 23 በመደብደብ የተለመደ የሽብር ተግባሩን በግልጽ ጀምሯል ሲል ማስታወቁም ይታወሳል። ቡድኑ በአፋር ክልል በዞን ሁለት በመጋለ ወረዳ ቶንሳ ቀበሌ ዋራ እና ሜልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት በዕለቱ ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ አፍርሷል ሲልም ገልጾ ነበር። ይህንን የህወሓት ቡድን ጥቃት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እንዲሁም ስምረት ፓርቲና የተለያዩ አካላት በወቅቱ ማውገዛቸውም ይታወሳል። በዛሬው ዕለት ደግሞ የመጋሌ ወረዳ ነዋሪዎች ይህንን ጥቃት ተቃውሞም ሰልፍ ወጥተዋል። ጦሩ ለቆ ወጣ። መከላከያ በይፋ እርምጃ መውሰድ ጀመረ። አየር ኃይል እንደ ዛተው አደረገው። የሕወሓት ኃይል በድሮን ተደበደበ። የድሮኑ ጥቃት ያስደነግጣቸው ታደሰ ወረዳ ፈገፈጉ። ትግራይን የጦርነት አውድማ ለማድረግ የምትጥሩ አካላት ከድርጊታችሁ ታቀቡ። ጊዜው አስተዳደሩ ከትግራይ ጊዜው አስተዳደር ወቅታዊ መግለጫ ተሰጠ። ወደ አፋር ክልል ዘልቆ በመግባት የአፋር ክልል ስድስት ቀበሌዎችን ተቆጣጥሮ የነበረው የሕወሓት ጦር በምድር ሲጠብቅ አየር ኃይል ድንገተኛ ድብደባ ፈጽሞበታል። በማን አለብኝነት የፕሪቶሪያን ስምምነት በመጣስ ወደ አፋር ክልል ዘልቆ ገብቶ የነበረው ቡድንም ጥቃቱን ተከትሎ በመደናገጥ ወደ መጣበት እየተመለሰ እንደሆነ ተነግሯል። የአየር ኃይል ድብደባ ተከትሎም የፊልድ ማርሻል ዛቻ ተፈጻሚነት እያገኘ ሊሆን ይችላል የሚሉ መላምቶች ተበራክተዋል። በአሁኑ የመረጃ ሰዓታችን ይህንንና የትግራይ ክልል ጊዜው አስተዳደር ስለ ጉዳዩ ያወጣው መግለጫና ታቀቡ ሲል ያስጠነቀ ቀበትን አክለን እናስደምጣችሁ ወደናል። ሰላም ውድ የሉ ዴሊ ቤተሰቦች፣ እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በአፋር ክልል መጋሉ አካባቢ የሕወሓት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪናዎች ላይ የአየር ኃይል በድሮን እርምጃ መውሰዱ ተሰምቷል። በታጣቂዎቹ ላይ የተፈጸመ ጥቃት አለመኖሩም ታውቋል። ምሽቱን መቀልና አካባቢው የድሮን ቅኝት እንደነበረም ተዘግቧል። ጀግናው የአየር ኃይላችን በአፋር ክልል መጋሌ ወረራ የፈጸመው የሻቢያና የሕወሓት ወራሪ ወደ አፋር ይዘውት የገቡ የጦር መሳሪያ ታንክና ተሳቢ የጦር መኪኖች በድሮን ወደ አመድነት ቀይረውታል። የአየር ኃይላችን በተጠና መንገድ የጦር መጋዘኖች ብቻ ላይ ነው ጥቃት የፈጸመው። ለወረራ የመጡት የታጠቁ ቡድኖች ላይ ጥቃት ከማድረስ ተቆጥበዋል። ወራሪው ቡድን ሻቢያና ተላላኪዎቹ በማፈግፈግ ላይ ይገኛሉም ተብሏል። ከዚህ በኋላ ድጋሚ ትንኮሳ የሚያደርግ ከሆነ የጁን ያገኛል እንደተባለ ከስፍራው እየወጡ ያሉ መረጃዎች እየጠቆሙ ሲሆን ኢትዮጵያ ለወራሪዎቿና ለጠላቶቿ ፍጹም የማት መቻገር መሆኗ ማሳያው ጊዜ አሁን ነው እየተባለ ይገኛል። ዛሬ ሌሊት ሰባስ48 ላይ በትግራይና ና አፋር ድንበር ከተንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን ከስፍራው ያገኘ ነው መረጃ ያመለከታል። ከባድ ጉዳትም ደርሷል። የጓ ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት ሰባት መንደሮችን በመቆጣጠር ከ2ሺ በላይ ነዋሪዎችን ማፈናቀላቸው ይታወሳል። የአፋር የጸጥታ ኃይሎች መሬታችንን እናስለቀቃለን በሚል ወደ ስፍራው ማምራታቸውም ሲነገር እንደነበር ይታወቃል። የኢትዮጵያን ታላቅነት የሚመጥን አየር ኃይል እየተገነባ ነው ሲሉ ሌትር ጀነራል ይልማ ምርዳሳ ከቀናት በፊት መናገራቸው ይታወሳል። የኢትዮጵያ አየር ኃይል ዋና አዛዥ ሌትር ጀነራል ይልማ ምርዳሳ ከቢሾፍቱ ከተማና ከአካባቢ ነዋሪዎች ጋር በዘጠነኛ ዓመት የአየር ኃይል ምስረታ ቀን አከባበርን አስመልክቶ ውይይት አድርጎ የነበረ ሲሆን ዋና አዛዡ በዚህ ወቅት የኢትዮጵያ አየር ኃይል በየዘመናቱ የሀገርን ሉዓላዊነት በማስከበር ረገድ አኩሪ ገድል መፈጸሙን ገልጸው አሁንም የኢትዮጵያን ታላቅነት የሚመጥን ተቋም እየተገነባ መሆኑን ማስታወቃቸው አይዘነጋም። ህወሓት ከአምስት ከሁለት ዓመት በፊት በሰሜን ዝላ የፈጸመውን ጥቃት ለመዘከር ሰኞ ጥቅምት 4 ቀን 2018 በተካሄደው መድረክ ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህዋት ከፕሪቶሪያ ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ማለታቸውም የሚታወቅ ሲሆን መከላከያ ቡድኑ ላይ እርምጃ ለመውሰድ ትእዛዝ እየተጠባበቀ በሚገኝበት ሰዓት ሳይታሰብ አየር ኃይል የወሰደው እርምጃም ህዋት የከፈተው ጥቃት ባጭሩ እንዲቋጭ አስችሎታል እየተባለ ይገኛል። ህዋት ከዚህ በኋላ ሊጋፈጥ የሚችለው እሱ እንደሚለው በአፋር ክልል ሀራ መሬት ከመሸገው ራሱን የሰላም ኃይል ብሎ ከሚጠራው ታጣቂ ጋር ወይም ደግሞ የተወረረባትን ግዛቶች ለማስለቀቅ ወደ ስፍራው ካቀናው የአፋር ሚኒሻ ጋር ሳይሆን ከግዙፉ የኢትዮጵያ መከላከያ ጋር ሊሆን እንደሚችል በስፋት እየተነገረ ይገኛል። ይህንንም ትልልቅ የሚባሉ ዓለም አቀፍ ሚዲያዎች ሳይቀር እየዘገቡት ሲሆን የህወሓት አዲስ ትንኮሳ ባልተረጋጋው ቀጠና ላይ ሌላ ራስ ምታት የሚሆንበት እድል ሰፊ እንደሆነም አልጀዚራን ጨምሮ ቢቢሲና ሌሎችም እየተቀባበሉት ይገኛል። ታዲያ በትላንት ሌሊቱ የአየር ኃይል ጥቃት ህወሓት ይዟቸው ገብቶ የነበረው ከባባድ መሳሪያዎች በተሳካ የድሮን ኦፕሬሽን የወደመበት ሲሆን ይህም የኢፌዴሪ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም በተደጋጋሚ ህወሓት አሁንም ንብረት ነታቸው የኢትዮጵያ የሆኑና የዘረፋቸው ከባባድ መሳሪያዎች አሉት፣ በአስቸኳይ እነሱ መመለስ አለበት ሲሉ እንደነበረ የሚታወስ ሲሆን ህወሓት መሳሪያዎችን ለመመለስ አሻፈረኝ የሚል ከሆነ ግን መንግስት አስፈላጊውን እርምጃ በመውሰድ መሳሪያዎችን በየትኛውም ሰዓት ሊያድማቸው እንደሚችል ሲገልጹ እንደነበረ አይዘነጋ። ተዘረጋ። ይህን የትላንቱ የአየር ኃይል በጦር መሳሪያዎች ላይ ብቻ የነጣጠረ ጥቃት ተከትሎም የህዋት መሳሪያዎችን የማውደሙ ስራ ተጀምሮ ይሆን እንዲያስብሏል። አየር ኃይሉ በአፋር ክልል በሚገኘው የህዋት ኃይል ላይ በታጠቀው የጦር መሳሪያ ላይ ከወሰደው እርምጃ ባሻገር ትላንት በትግራይ ክልል መዲና መቀለ የድሮን ቅኝት ማድረጉ የዚህ ኦፕሬሽን አንድ አካል ሊሆን እንደሚችል የተገለጸ ሲሆን ምናልባትም ወደ ትግራይ ክልል ዘልቆ በመግባት በህዋት መሳሪያዎች ላይ የተጀመረው ጥቃት ሊቀጥል እንደሚችልም እየተገለጸ ይገኛል። የአየር ድብደባውን ተከትሎ አፋር ክልል ስድስት መንደሮች ላይ ወረራ ፈጸሙ። የተነገረው የህወሓት ተዋጊዎች ዛሬ አካባቢውን ለቆ እየወጣ መሆኑን ተሰምቷል። ህወሓት ወደ አፋር ክልል ያቀናው የመከላከያ ሰራዊቱንና አካባቢው ላይ የሚንቀሳቀሱ ኃይሎችን ግብረ መልስ ለማጥናት። ፓንሲር በኢትዮጵያ እጅ ነው። በፈረንጆቹ 2019 የኢትዮጵያ መገናኛ ብዙሀን በቢሾፍቱ የጦር ኃይል ቤዝ ተገኝተው አንድ ልዩ ዘገባን ለሀገሪቱ ህዝብ ሲያስተላልፉ ስምንት በስምንት የሆነ ባለመንትያ አፈሙዝ መሳሪያ በካሜራቸው እይታ ውስጥ ገብቷል። ይህ መሳሪያ ታዲያ ፓንሲር ኤስ አንድ መሆኑን መሣሪያውን የሚያውቀው ሰው ወዲያው የመረዳት ዕድል አለው። በ2020 ሩሲያም ይህን መሳሪያም ለኢትዮጵያ መሸጧን የሚገልጽ ማረጋገጫን ሰጥታለች። ከሶስት ዓመት በፊት በመንግሥት የቴሌቪዥን ጣቢያዎች ታይቶ የነበረው ሩሲያ ሰራሹ ፓንሲር ጸረ አውሮፕላን መድፍና ሚሳኤሎች ዳግመኛ በ2023 በአንድ ላይ የተገጠሙበት መላውን የአገሪቱን የአየር ክልል መቀነትና እስከ 36 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን መምታት የሚችል የአየር ጥቃት መከላከያ ስርዓት በወታደራዊ ትዕይንቱ ላይ ከተስተዋሉት መካከል ይገኝበታል። በ2023 ደግሞ ከፓንሲር አንድ የተሻሻለው ፓንሲር ሁለት በኢትዮጵያ ህዳሴ ግድብ ዙሪያ መተከሉን የሚያሳይ የሳተላይት ምስል በማህበራዊ ሚዲያዎች ላይ ተሰራጭቷል። ኢትዮጵያም የህዳሴውን ግድብ መምታት አይቻልም የሚል መልእክትን በዚህ የአየር መከላከያ ዘዴ በኩል አስተላልፋለች። በ2024 ኢትዮጵያ የፓንሲር አየር መከላከያ ዘዴዎችን ያለው ቁጥር ወደ ስድስት ከፍሎ ማድረግ ይበልጥ የአየር ክልሏን ጥበቃ አጠናክራለች። በ2022 የፓንሲር አየር መከላከያ ዘዴ ባትሪዎች በመብረቅ አደጋ ሲመቱ የኢትዮጵያ ጦር በጥቂት ጊዜያት ውስጥ የተመቹትን ባትሪዎች በመተካት ያለበትን ደረጃ አሳይቷል። በአንዱ ባትሪ ከ13-15 ሚሊዮን ዶላር የሚያስወጣው ፓንሲር የአየር መከላከያ ዘዴ ከአሜሪካው ኤፍ35 ተዋጊ ጀት ያነሰ ግዢ ዋጋ ያለው ቢሆንም ያለው ጠቀሜታ ግን ከኤፍ 35 ን በላይ ነው። የጦር ሜዳው አውሬ ፓንሲር ለምን ይፈራል? የፓንሲር አየር መከላከያ ዘዴ 30 ሚሜ መድፍ ያለው ሲሆን በአንድ ደቂቃ ውስጥም 5000 ዙር ተኩስን መፈጸም የሚያስችል አቅም አለው። ከመድፉ በተጨማሪም የፓንሲር ሚሳኤል ማክ 3 ፍጥነት ያለው ሲሆን በ20 ኪሎ ሜትር ርቀት እናም በ15 ኪሎ ሜትር ከፍታ ያለን ማንኛውንም የጠላት ኢላማ መጥቶ ይመጣል። የተለየ አቅምም ተላብሷል። ፓንሲር የአየር መከላከያ ዘዴ በጦር ግንባሮች ላይ ተሳትፎ በርካታ ድሎችን ያመጣም ታላቅ የአየር መከላከያ ዘዴ ነው። በሶሪያ ውስጥ የቱርኩን አርኤፍ አራት ጄቶችንና በርካታ የጠላት ድሮኖችን በማደባየት ትልቅ ስምን አትርፏል። በዩክሬንና ሩሲያ ጦርነት ላይም የሃይማርስ ሚሳይሎችንና የዩክሬን አጥፍቶ ጠፊ ድሮኖችን መጥቶ በመጣሉ ረገድ ትልቅ አስተዋጽኦ ነበር። ከዚህ ቀደም የነበረው የፓንሲር አየር መከላከያ ዘዴ በአንድ ጊዜ 22 ሚሳኤሎችን ብቻ ይይዝ የነበረ ሲሆን በ2025 ይቁጥር ወደ 48 ከፍ ብሏል። የሚሳይል መጠኑ ከፍ ማለቱ ታዲያም በናዳ የሚመጣውን አጥፍቶ ጠፊ ድሮን መቶ በመጣሉ ረገድ ያለውን አቅም ከፍ አድርጎታል። ሮስቴክ የተሰኘው የሩሲያ መሳሪያ አምራች ኩባንያም በመስከረም ወር አዳዲሶቹን ፓንሲር ሚሳኤሎች ለኢትዮጵያ መስጠቱን ተነግሯል። የአዲሱን ፓንሲር ሚሳይል ወደ ኢትዮጵያ መግባት ተከትሎ ታዲያ ኢትዮጵያ አየሯን አጥራለች ቢባል ማጋነን አይሆንም። ለኢትዮጵያም የስትራቴጂክ የበላይነት የፓንሲር ሚና የግብፅ ኢላማ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በፓንሲር ሚሳይል መታጠሩን ተከትሎ ከአሁን ወዲህ ግብፅ በፍጹም የህዳሴውን ግድብ ለመምታት አቅሙ አይኖራትም። እየረከሰ የመጣውን የድሮን ዋጋ ተከትሎ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖች ድሮንን ቢታጠቁ ምስጋና ለፓንሱሪ አየር መከላከያ ዘዴ ግባንም የኢትዮጵያ ጦር የታጣቂ ቡድኖች ነው።